ጋጅነ ቱሜ ዳሰነኒ ሙሬ ወዳሰናን ተለቲ ዘለላ ወሊምቡሌ ከዚህ ግዙፍ ትዕይንት ከዚህ በሚሊዮን የሚቆጠር ሕዝብ የጋራ እስትንፋስ ጀርባ አንድ ጥያቄ አለ። ይህንን የሰው ማዕበል በአንድ ልብ እንዲመታ፣ በአንድ ቃል ኪዳን እንዲተሳሰር ያደረገው ምስጢር ምንድን ነው? መልሱ ወደ ጥንቱ የኦሮሞ ሕዝብ የአስተዳደርና የህይወት ፍልስፍና ይወስደናል፣ ወደ ገዳ ስርዓት። የኦሮሞን ባህል ማንነት ታሪክ አኗኗሪ እና ኤቲክስ ወይም ሰፉ የምንለውን ሁሉ ከገዳ ነው የምንጨልፈው ማለት ነው። እንደ አንድ ትልቅ ወንዝ በትንሽ እቃ እንደምንጨልፈው አይነት ከገዳ ነው የምናነሳው ማለት ነው። ገዳን ባወቅን ቁጥር የኦሮሞን ህዝብ እያወቅን ያለ ኛ ነበው። ምንድነው ካልከኝ ተፈጥሮ ነው። መጽሐፉ ተፈጥሮ ነው። አሁን ይሄን በኩ ብትወስዱ ተፈጥሮ ነው። ወንዴና ሴቴ የዘር መራጋ አካላት የተገናኙበት ነው። ምን ማለት ነው ይሄ? የቅራኔዎች አንድነት። የቅራኔዎች አንድነት ደግሞ ውጤቱ ምንድነው? መጣጣም ወይም በእንግሊዘኛ ሃርሞኒ የሚባለው። ርቱ ጃማ ብፁ ጃማ ለካ፣ አንተነህ አባ ገዳ ኢልማገልማ ኡማ ኡማ ጎራቻ ከዘመን ጋር የዘመነ በጊዜ ያልተሸረሸረ የህይወት ፍልስፍና ገዳ የተጣላውን በማስታረቅ የጎደለውን በመሙላት በግብረ ገብነት የጸና የአብሮነት ተምሳሌት ነው። ይህ ፈተና ያልበገረው ስር። የኢሬቻ ቃል ኪዳን የሚመዘዝበት ጥልቅ መሰረት ነው። ከገዳ ህገ ስርዓት ውስጥ አንዱ ኢሬቻ ነው። ሬቻ በዓል ብቻ አይደለም የዚህ ታላቅ ሥርዓት ሕያው ልብ ነው የምስጋና የሰላምና የአንድነት መርሆቹ የሚተገበሩበት መድረክ ኢሬቻ የአንድነት ነው ኢሬቻ የኢኮኖሚያችን የምናሳደግበት ነው ሬሳ ብሔርና ብሔረሰቦች የሚገናኙበት ማለት ነው ሬሳ የሰላም ሰላም የምናገኝበት ማለት ነው ኢሬቻ ማለት ከትርጉሙ ስንነሳ ሳር ነው ሊትራሊ ይሄ ሳር እሬቻ ነው የሚባለው። እሬቻ የሱን ሪስፔክት ለማግለጽ ነው እንጂ ጨቆርሳ የሚባል ሳር ነው። ጮቆርሳ ደግሞ አመቱን ሙሉ ሳይደርቅ የሚወጣ ሳር ተብሎ ነው የሚታወቀው ከላይ የደረቀን ብመስል ስሩ አይደርቅም ተብሎ ነው የምታመነው። በኦሮሞ ባህል እሬች ቀራ ይባላል። ቀራ ማለት ሙሉ እንደማለት ነው፣ ይሄ ያልተቆረጠ ያልተበጠሰ እንደማለት ነው። ይሄ ምን ያሳያል? ከክረምት ወደ ጸዳይ ከክረምት ወደ ብራ የምንለው በኦሮምኛ ብራን ባሬ ነው የሚባለው። ብራን በሬ ማለት ብራ ነጋ፣ ጸዳይ ነጋች እንደባለት ነው በአማርኛ ጎታ። ኢሬቻ የቃል ኪዳኑ ልብ ምስጋና ነው። ጨለማው ክረምት ወደ ብርሃናማው ጸደይ ስላሸጋገርከን ተመስገን የሚል በሚሊዮኖች የጋራ እስትንፋስ የሚቀርብ ጸሎት ነው። የኦሮሞ ሕዝብ ለፈጣሪ ያለውን ክብርና ምስጋና በርጥብ ሳርና በለመለመ ተስፋ ይዞ ይቀርባል። ራቻ ጋና ባኔ ቦቃ ብራኖ ኦካልቺ ኢሬቻ ባህል ነው ብለናል። ባህል ደሞ። የተፈጥሮ ነጸብራቅ ነው። ባህል የሚመጣው ከተፈጥሮ ነው። ኦሮሞ ወደ ወንዝ ሲሄድ አረንጓዴ ሳር ነው የሚይዘው፣ አበባ ነው የሚይዘው፣ ሲቄ ነው የሚይዘው፣ ኡሌ ነው የሚይዘው። ኔቸሪን ተፈጥሮን ከማድነቅ ከማድነቅም አልፎ ደግሞ ይህን ተፈጥሮ በዚህ መልኩ አቀነባብሮ ለሰጠን ለፈጣሪ ደግሞ ምስጋና መስጠቱ ደግሞ ተፈጥሮን ጠብቅ ቢባል ሕዝብ ይጠብቃል ማለት ነው። ኢሬቻ በዓመት ሁለቴ ነው የሚካሄደው በዓመት ሁለቴ ነው የሚካሄደው። አንዱ የምስጋና ነው፣ አንዱ የልመና ነው። የልመና ነው አንዱ በተራራ ላይ የምናደርገው የልመና ነው። ዝናብ ከጠፋ ፀሐይ ከበዛ ድርቅ ከበዛ ልመና የምደረገው ነው፣ ተራራ ላይ በሁለተኛ ደረጃ የምናደርገው ደግሞ በመልካ ላይ የምናደርገው ነው። የኢሬቻ ቃል ኪዳን የሚጀምረው ከልብ ነው። በገዳ ፍልስፍና መሰረት ለምስጋና ከመቅረብ በፊት መንጻት ይቀድማል። ሰፉ ወይም ፍጹም ስምምነት በሰውና በፍጣሪ መካከል ብቻ ሳይሆን በሰውና በሰው መካከልም ሊኖር ይገባል። ስለዚህ ቂም ይዞ ጸሎት አይቻልም። ይህ የግለሰብ መርህ በሚሊዮኖች ሲባዛ ለሀገር የማንሰራሪያ የከፍታውን መንገድ በህብር የምንጓዘው እርምጃ ይሆናል። የይቅርታ መሰረት ራሬሳኝን ከኛ ፍሪብሌከኑ ጋልቺ ሬሳ ከማድረጉ በፊት ወደ መስከራሚ ማባቻ ስንመጣ ከራሴ ጋር ትታረቃለ። ከራሴ ከቤተሰቢ ጋር እርቅ ትፈጥራለ። ግጭት ካለ እርቅ ደረጋል። ራሪዮ አራር ሳ ዋቀ ጃለታኑታራረ እያልን ነው። ወደ እሬቻ ስንመጣ ምን መጣ? ወንዶች ደግሞ ያመሬያመሬ አባ ገዳዮች በመሬሆ ኃይል ስንቄዎች በአራረዎ እየለመኑ ለሕዝብ ለአገሪቷ እርቅ እየለመኑ ነው ወደ እሬቻ ሳ ስንሄድ ብዙ ፕሮሰሶች አሉ። ዝም ብሎ አይካሄድም። መጀመሪያ ኮረሰባ የሚባል አለ። ይሄ ሚቲንግ ይጠራል። ኮረሰባ ብለን የምንጠረው የጎሳዎች ሪፕሬዘንታቲቭ ተወካዮች በአባገዳ ነው የሚጠራ። እዛ ሄዶ ከቄዮ ጀምሮ ከአንድ ቤተሰብ ጀምሮ ሰላም እንዲወርድ ሶስት ወር ሁለት ወር ቢያንስ ለኢሬቻ ሬቻ ሶስት ሳምንት ከቀረ ይሄ ኮረሰባ ይጠራል። አባገዳ ሁሉም ቀሆ ሰላም እንዲሆን ሰላም እንትን ይዞ ጠብ ይዞ ወደ ኢሬቻ መሄድ ክልክል ስለሆነ ማለት ነው። በባህሉ ከዛ የትኛው ጎዛ ምን ይዞ ማውጣት እንዳለበት ምን ምን እንዳለው ኢሬቻ ምን ምን ሩል እንዳለው እዛ ላይ ይነገራል ማለት ነው። ሁላ ይገናኛል። ሕገ ሥርዓት ስላለ እዛን ቀን ይቅርታን፣ ፍቅርን፣ አንድነትን አንድነቱን የሚያሳይበት ይመርቃል። በምስጋና ይዘጋል። ለምንድን የእርቅ በዓል የሚካሄደው? ወደ ወንዝ ልትሄድ ነው፣ ፈጣሪ ልታመሰግን ነው፣ ብላስ ልትማጸን ነው እና ሴቶችም ሲሄዱ አይተህ እንደሆነ ሰምተህ እንደሆነ አራሮ እያሉ ነው። አራሮ አራር ለመሆ ብለው ይቀበላል አራሩ ስትላሉ አራር ለመሆ አራር ሳዋቀጃ ለታም ተራረሚ ይላል። ምን ማለት ነው? እርቅ ሁለት ነው ሁለት ነው። እና እርቅን ፈጣሪ ትወዳለህ ታረቀን እያሉ ነው የሚሄዱት። የቃል ኪዳኑ ልብ ምስጋና ነው። ለተሰጠው ህይወት፣ ለበቀለው ቋያ፣ ከጨለማው ክረምት በኋላ ለፈነጠቀው ብርሃን፣ ለዋቃ የሚቀርብ ምስጋና። ይህ ምስጋና በግል ሳይሆን በማህበረሰብ የጋራ አስትንፋስ የሚቀርብ ጸሎት ነው። ይህንን ምስጋና የምናቀርበው ደግሞ በመስከረም ማባቻ ላይ መስከረም ማባቻ ላይ ከጨለማ ወደ ብርሃን እየተሸጋገርን እያለን መስከረም ላይ መሬቱ አረንጓዴ ሆኖ እጽዋቶቹ ሁሉም አብቦ የተዘራ ሁሉም አብቦ መልክዓ ምድሩ አረንጓዴ ሆኖ ክረምቱ ዝናብ አልፎ፣ ክረምቱ ብርድ አልፎ፣ ክረምቱ በረዶ የተለያዩ ነገሮች በክረምት ላይ የሚያስቸግሩ ነገሮች አልፎ ወንዝ ጅረቱ ጎሎ ጎረቤት ከጎረቤት ወንዙ ሲሸጋገር ምስጋና የምናቀርብበት ኢሬቻ የመልካ ይባላል። ወንዝ የሚመጣው ከተራራ ነው። በመጋቢት ወር ተራራ ላይ ወጥቶ የለመነውን አሁን ደግሞ በአጠገቡ ያለው ወንዝ ላይ መጥቶለታል። እዛ ስለመጣ የለመንኩትን አግኝቻለው ስለዚህ ምስጋናው ምንድን ነው? ወንዝ ላይ እግዚአብሔርን ማመስገን መስከረም የሰጠውን ስጦታ፣ ጥቅምት የሰጠውን ስጦታ፣ ጥሩ ሽታ መዓዛ የሚካፈልበት ሁሉም በጋራ መጥቶ የሚያደንቅበት፣ አብሮ የሚጨፍርበት፣ መልእክት የሚያስተላልፍበት፣ ላገኘው ስጦታ መልስ የሚሆን ነገር በሙሉ ማድነቅ ማለት ነው። አንድ ላይ መምጣት ማለት ነው። ዋትን ነጋጅን ዋትን ነጋጅን ወር ነጋጅን ብይ ነጋጅን ከክረምት ወደ በጋ ውሃ ሞልቶ ዘመድ ሲመጣቅ የቀረበት ዝናቡ በኃይለኛ ሲዘንብ የእርሻ ጊዜ ስለነበረ ዘመድ ጓደኛ ቤተሰብ ሳይገናኝ ቀርቶ አሁን ውሃውም ቀንሶ ክረምቱም ቀንሶ በሰላም ነው የተገናኘ ነው ብሎ ስለ ሰላም ይሄን እርጥብ በእርጥብ እንገናኝ ተብሎ ነው ይሄ ሳርፈ ይዞ የሚኬደው። ውሃን ከመሬት አነሳ፣ በደመና መልክ መጣ፣ ዝናብ ሆነ ዝናቡ መሬትን አረሰረሰ፣ ከመሬት ሳር በቀለ፣ ከብትም ይህን ተመገበ። እኛ ደግሞ የከብትን ውጤት እንጠቀማለን፣ እኛም እየወት እንዘራለን ማለት ይሄ እንግዲህ የማይቆም የሌሊትና የቀኑ የክርምትና የበጋው ይሄ የተዘርታ በቅላ ሞታ ተነስታ ለሰው ዘር ለዕዋፍ ምግብ የሆነችው ዘር ውደቱ አይቆምም። ይህን ሁሉ የፈጠረው ጌታ ይህን ሁሉ የፈጠረው ዋቃ ይህንን ውህደቱን የማይቆም የተፈጥሮ ሕግን የፈጠረው ዋቃ ፈጣሪ ስለሆነ በፈጠረው ነገር በእርጥቡ እግዚአብሔርን ማመስገን ነው ብሎ ያምናል ማለት ነው ቃ

ማቋረጫ የለውም። ስጦታህም መጨረሻ የለውም። የኩረምቱን ክረምቱን አለፍን እኔ ላይ ልንገባ ነው። ገባን ማለት ነው መሪሆ ማለት ነው እና ትውልድ ትውልድ ይተካል። ወቅቱ ወቅትን ይተካል። ዛሬ አንድ ሺህ ዓመት ካሉት ሰዎች የተቀባበሉ ሰው ዛሬ ይሉታል ማለት ነው። ውደቱ ቀጠለ ማለት ነው። ኢሬቻ ቦታ ላይ ሲደረስ እንግዲህ ምስጋና ነው የሚደረሰው። አምላክ ለዚህ ሁሉ ላደረግለት በንጹህ መልካ በቁልቁሉ መልካ ዙሪያ ላይ ተሰብስቦ ምስጋና አደርስና ወደፊቱ ደሞ የሚፈልገው አሁን ላለመለት ለተስፋው እንዴ አሁን ለት የሚፈልገው ልመና ካደረሰ በኋላ ደግሞ በጋቢሳየው ይመለሳል። ገብሰዮ ሚሲሮ ይላል ጋቢሳዩ ማለት እንግዲህ አመስግኖ አክብዶ ዘንቦ አረስርሶ አለስልሶ በዘነበው በቅሎልናል፣ አብቦልናል፣ ለምቶልናል ይላል ጋቢሳዩ። ወዳኖ ወዳ ከነችዩ ደውሩሙ ይህ ቃል ኪዳን ድንበር የለውም። ቋንቋ፣ ባህልና እምነት ሳይገድበው የሰው ልጅን ሁሉ በአንድነት ያቅፋል። ምክንያቱም የምስጋና ቋንቋ የሁሉም ነውና። እዚህ ላይ ኢሬቻ ለሀገር ማንሰራራት የሚለው መሪ ቃል መፈክር ብቻ ሳይሆን ያው እውነት ሆኖ ይታያል። አገር የምትሰራራው ዜጎቿ በልዩነታቸው ውበት ተማምነው በአንድነት ሲቆሙ ነው። ኢሬቻ ብቻ ሳይሆን የኦሮሞ ባህል ለሁሉም ክፍት ነው፣ ለሁሉም ፍጥረታት ክፍት ነው። ገዳን ዋን አርዲፍ ሰሚ ጅዱ ጅሩፍ ወጀታ ይባላል ከሰማይና ከምድር ከሰማይ በታች ከምድር በላይ ያሉት ሁሉም ይሰራል እንደማለት ነው። ይሄ የኔ ነው ይሄ የኔ አይደለም አይልም። እሬቻ ገዳን የራሱን ያረጋል፣ ፈረንጂውን፣ እለላዩን ይሄ ከሌ ነው ይሄ ከሌ ነው አይባልም። ባይሉን ፈልጎ ከመጣ አሜን ብሎ ነው ሚቀበለው ማለት ነው። ስለዚህ ይሄ የኢትዮጵያ ሀብት ነው። የሀገራችን ሀብት ነው። የአፍሪካ ሀብት ነው። እግዚአብሔር ለአንድ ለኦሮሞ ብቻ አይደለም የሚለምነው ሰው። እኛ የገዳ ስርዓት ውስጥ ነው ያደግነው አባታችን አያታችንም እንደዛው ነው። ለአንድ አገራችን ሰላም ያርግልን። ከቤት እስከ ጎረቤት እስከ አገር ለራሱ አይደለም ምለምኑ። አገራች ሰላም ያድርግልን፣ በሁሉምኛ ዳር ድንበራን ጠብቅልን፣ አስማማን። ከብሔር ብሔረሰቦች ጋር አስማማን፣ አንድ አድርገን ብሎ ነው ምለምኑ እንጂ ለራሱ አይደለም። ገዳ ስራ እንትስልም ያንተን ጎሳ ብቻ አታድርግ ይላል የገዳ ስራ። እንኳን ሰው ሊቀርቶ የዱር አራዊትን አትንካ ይላል የገዳ ስራ። ባለንጋ ነው የሚረግም። ያለንጋ ረገመ ማለት ዘር ይጠፋል ማለት ነው። ስለምናገኘ አቲ ዋቃ ነጋ፣ አንተ ከፈጣሪ ጋ ወይ መንቺ ከፈጣሪ ጋ ሰላም ነሽ። አቲ ለፋ ነጋ፣ ከመሬት ጋር ሰላም ነሽ። አቲ ኡፊን ነጋ፣ ከራስ ጋ ሰላም ነሽ። አቲ ነማ ነጋ፣ ከሌላ አቲ ኡመማ ነጋ፣ ከሌላ ፍጥረታት ጋ ሰላሙን ይጠይቃል፣ ነጋ ይላል፣ ሰላም ነን ይላል። ከዛ በኋላ እንደሚታወቀው በቃሉና በአባ ገዳ ምርቃት ይከናወናል። ከምርቃት በኋላ ሄዶ ሳሩና አበባውን መልካው ላይ ወይም ወንዙን ነክቶ ከበረና ኑጌት በራ ዱፉውንስ ኑጋይ ዘንድሮን ያደረስክን መጪውን አድርሰን እንደማለት ነው። ረችልቼኖገዳዶ እናም በዚህ መድረክ ኢሬቻ መስታወት ይሆናል ሀገር የሚያክል ፍቅር የሚያሳይ ቋንቋ ባህልና እምነት ሳይገድበው ብዙ ሆኖ አንድ አንድ ሆኖ ብዙ መሆን የሚቻልበት ያው ማስረጃ ነው የኦሮሞ ሕዝብ ተፈጥሮ ሁሉ የፈጣሪ ድንቅ ስራ መሆኑን እውቅና በመስጠት ፈጣሪን ያደንቅበታል ኦሮሞ በምስጋናውና በአድናቆቱ ውስጥ ሆኖ ለዚህ ታላቅ ፈጣሪ እውቅና መስጠትን ዘመን አልፎ ዘመን ሲተካ የሚያከናውነው የጋራ የቆየ ጥንታዊ በዓሉ ነው የአንድነቱም መገለጫው ነው ኢሬቻ በዘር በሃይማኖት በማንነት በፆታ እንዲሁም በዕድሜም ሆነ ሌሎች ልዩነት ሳይደረግበት ሁሉም በጋራ የሚያከብረው በዓል ነው። ስለሆነም የኦሮሞ ሕዝብ ብቻ ሳይሆን የሀገራችን ብሔር ብሔረሰቦች በጋራ ሆነው የሚያከብሩት የጋራ እሴት መሆን ችሏል። በዚህ የአንድነት ጉዞ ውስጥ ደግሞ ሀደ ሲንቄ የፍቅርና የቅንነት ምልክት ሆና በጥበብና በእውቀት የዘመመውን እያቀናች ትታያለች። ሀደ ሲቄ አስታራቂ ናት። ሀደ ሲቄ ሰላም ሰጪ ናት። ሀደ ሲቄ ፍቅር፣ አንድነት የምታሰማ ድምፅ ስለሆነ አሁን ሀደ ሲቄ በዚህ ነው የምትከበረው። ሀደ ስንቄዎች መሳራችን ስንቄ ናት። መሳራችን እቺ እርጥብሳር ናት። መሳራችን ወተት ነው። መሳራችን ማር ነው። በማር ነው ልጆቻችን ቀብተን ቂቤያችን ቀብተው ወተታችን በልባቸው ይዘን ይዘን ይወጣል ማለት ነው። ዛሬም ሴቶች ከባድ ፋውራል ወንዶች እኛ እጅ ናቸው፣ ሴቶች እኛ እጅ ናቸው፣ ወጣቶች እኛ እጅ ናቸው። መክረን ወደ ሰላም መመለስ እኛ ሴቶች ፋውራል በማይጠወልግ ስር የጸና ቃል ኪዳን ዛሬ አዲስ መድረክ አግኝቷል። በፍሬዎቿ ላይ በረከቱን ይዞ በውበቷ ላይ ድምቀት ሆኖ ወደ አዲስ አበባ ይጎርፋል። ከተማዋም በኮሪደር ልማቷ ተውባ በአምስቱም በሮቿ ተስፋን ተቀብላ የተነፋፈቀ የሚገናኝበት የአብሮነት መዲና ከመድረክም በላይ የሀገርን ማንሰራራት ራዕይ የምታንጸባርቅ ከተማ ሆናለች። እሬቻ ለፊንፊኔ ውበት ነው። እሬቻ ለፊንፊኔ ሰላም ነው። ስጋት አይደለም፣ አንድነት ነው፣ ፍቅር ነው የሚያሳየው ይህንን ፍቅርና ሰላም አንድነትን የፍንፍኔ ህዝብ በመልካም በጥሩ ጎን በበጎ መቀበል አለበት። ባለፈው አመት ካከበር ነው ይልቅ ዘንድሮ የምናከብረው በጣም የተሻለ ነው ብዬ ነው የማስበው። አዲስ አበባ በሁሉ ነገር ነው የተቀየረችው። መንገዶቿ ሰፍተው ለምተው ውብ ሆነው አገልግሎት ሰጪ ተቋምም በቁጥርም ሰፍተው በሚሰጡት አገልግሎትም ጭምር ተሻሽለው ያለበት ሁኔታ ነው። አጠቃላይ ከተማዋ ውብ ሆናለች። ወደ ከተማው የሚመጣው ፌስቲቫሉ ላይ ሊካፈል የሚመጣውም ሰው ደግሞ በዛው መንገድ እንደሚደሰት ምንም ጥርጥር የለንም። ሰው በርካታ አበርክቶ ነው ያለው እንደው ሆረፊንፊኔን እንኳን ብንወስድ እዛ መልካው ጋር እንኳን ብንወስድ ባለፈው ዓመት የነበረው እና ዘንድሮ ያለው በጣም የተለያየ ነገር ነው። ዘንድሮ በርካታ መሰረተ ልማቶች ተሰርቶለት የማብራት፣ የውሃ፣ የመንገድ ብዙ ቦታውን ምቹ የማድረግ ስራዎች ተሰርተዋል። ይሄ ደግሞ የሚመጣው የሰው ቁጥር ወይም ደግሞ በዓሉ ላይ የሚገኙ ተሳታፊዎች ጭምር እንደፈለጉ እየተንቀሳቀሱ ያለምንም የቦታ ጥበት ችግር ተንቀሳቅሰው በዓሉ ላይ ተገኝተው በሚፈልጉት መጠን በዓላቸውን አክብሮ እንዲመልሱ ማድረግ ላይ ያለው ሮል በጣም ትልቅ ነው ብሎ መውሰድ ይቻላል። አዲስ አበባ ሕንጻ ብቻ አይደለችም። ልብ አላት። ለዘመናት እንግዳ በመቀበል የሚታወቀው የነዋሪዎቿ ልብ። ቱሪዝም ስንል ከሰው እንቅስቃሴ ጋር ነው የሚያያዘው፣ ከቱሪስት ጋር ነው የሚያያዘው። የኢሬቻ በዓል መዲናችን ላይ መከበሩ ለከተማዋ ይዞ የሚመጣው በርካታ ነገር አለ። ትልልቅ የኢኮኖሚ የማህበራዊ ጥቅሞች አሉት። ኢሬቻ በዓል ላይ የሚመጣው በሚሊዮኖች የሚቆጠር ቱሪስት ነው። ቱሪስት ነው ለምንድን ነው የምንለው? በቱሪዝም ዴፊኒሽን አንድ ሰው ከቤት ወጥቶ የ24 ሰዓት ቆይታ የሚያደርግ ከሆነ እና ከአንድ ዓመት በታች ከሆነ ቱሪስት ነው የሚባለው ስለዚህ በዓሉ ላይ የሚታደም ሁሉ በቱሪዝም አይን ስናየው ደግሞ ለእኛ ቱሪስት ነው ማለት ነው። ስለዚህ በአንዴ በሚሊዮኖች የሚቆጠሩ ቱሪስቶችን እናገኛለን ማለት ነው። አመቱን ሙሉ አቅደን ሰርተን የፕሮሞሽን የማርኬቲንግ ስራዎችን የምንሰራው ለቱሪዝም ኮሚሽን ቱሪስት ወደ ከተማችን እንዲመጣ ነው። እነዚህ በዓላት አጠቃላይ ለቱሪዝም ኢንዱስትሪው ያላቸው አበርክቶ በጣም ትልቅ ነው ማለት ነው። ስለዚህ በአንድ ፌስቲቫል ብቻ በአንድ ሁነት ብቻ በሚሊዮኖች የሚቆጠሩ ቱሪስቶችን መዲናችን ላይ እናገኛለን ማለት ነው። ይሄ በተለይ ደግሞ ለሀገር ውስጥ ቱሪዝም እድገት ያለው አበርክቶ በጣም ከፍተኛ ነው። ከገዳ ስርዓት የፈለቀው በይቅርታ የጸዳው በምስጋና የደመቀውና በአንድነት የጸናው የኢሬቻ ቃል ኪዳን ከአዲስ አበባ ዘመናዊ መድረክ እስከ ሆራር ስዲ ጥንታዊ ዳርቻ ድረስ ከትውልድ ወደ ትውልድ ሳይቋረጥ ይቀጥላል። ይህ ቃል ኪዳን ለግለሰብ የሰላም፣ ለማህበረሰብ የፍቅር፣ ለሀገር ደግሞ የመንሰራራት ተስፋን የተሸከመ የማይጠፋ ችቦ ነው። አይደለም፣ የህዝብ ነው፣ የኢትዮጵያ ነው፣ የአፍሪካ ነው። የአፍሪካን ይሄንን ሰላም የሚያመጣውን ነገር ኢሬቻ ወጣቱ ማስቀጠል አለበት። ትውልዱ በትውልድ ሲተካ ከአባቱ ያለውን ባህሪዎች ከአባቱ ያለውን እሴቶች ባህሎች ኢትዮጵያኖች እንዴት አብሮ እንደሚኖሩ እንዴት እንደሚከባበሩ፣ ሙስሊም ይሁን ክርስቲያን ይሁን ፕሮቴስታንት ይሁን ወንጌል ይሁን ይቻቻላል፣ ይከባበራል። በማንኛውም ሃይማኖት ተቋማት ውስጥ አሎ ኢትዮጵያኖች ይከባበራሉ። ያውኑ ትውልድ ደግሞ ያውኑ ትውልድ አሻራ ይሆኑ ደግሞ አባይን ገደበ ትውልድ ነው አሎ አባይን ገደበ አባይን ገደበ ትውልድ አባይን ገድቦ መብራት የመነጨ ነው አሎ። ይህ ደግሞ ኢትዮጵያን አንድነት የሚገልጽ ነው። ትውልዱ ወይ ይሄንን በአላፊነቱ ትውልዱ ይህን ማረከብ አለበት። ሬቡ ወርሴ ሰታ እዳኪኒ ሰታ ሚአዳሙታ ሚአዳሙታ